ከቅድስት ቤተ ክርስቲያናችን የሚጠበቀው ነገር ሁሉ ተደርጓል። እፎይን ጥረግርግ አድርጎ መስደብ፣ ፈለገን ለማክበር እፎይ መስደብ አይጠበቅብ። የሆነው ነገር ፍቅር ያመጣው ፍቅር ያመጣው ነው እና የጎፈሉ ጴንጤዎች አሉ ወንጀልን ወንጌል አታድርጉ ብላችሁ ጻፉላቸው። ሰምተውናል። ሁለቱም ነገሮችን ትተዋል። ስለዚህ በዚህ መንገድ መልካም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 እዚም ብያ አስቀምጫለሁ። አንዳንዴ ሰራውም ከማለት ሰራው ማለት ይሻላል። መጨረሻ ላይ ራሱ አስቆኛል። መንግስቱን በትት እንዳንጠይቃለን ብዬ ሳኩለ ለራሴ ማለት እና እንደዛ ነው። እነ ይክራምዬ እፎይ እፎይ ሳይመጣ ቶሎ ወጡ፣ እፎይ እንዳልጠረው ኤኒሃው እንደዛ ነው። እስቲ እግዚአብሔር አምላክ በጎን ያድርግልን። እኛስ ለቤቱ ቅንነታችንን አተናል። ወሬ ነው የምንፈልገው፣ ዜና፣ እገሌ ምን ደረሰ፣ እገሌ ምን ሆነ፣ ንገሩን። ቴዶ ነገርከንም፣ ነገርኩ። ከዛስ የለህም አባቴ፣ ገበያው ላይ አትገኝም። ከዛ በኋላ ስለዚህ እስቲ ዝም ብለን እንበርታ፣ ዝም ብለን እንጠንክር። እግዚአብሔር አምላክ በጎን ያደርግልን ሌላ ምን ይባላል በጣም ተመካ የሚገርመው አገር መግባቱ አይደለም የሚገርመው ከዛ በኋላ በመግለጫ ደነፋ እንደጉድ ጌታ ሆይ ድረስ በጣም የሚገርም ነው እኔ እኮ በጣም የሚገርመኝ ደግሞ የትኛው በጣም እና አቤል አቡና ወጥተው እኔ እኮ በጣም እኮ የሚደንቅ እኮ ነው እኔ አንዳንዴ እንደ ምስክር የምትሆኑትን እንኳ አለማወቃችሁ እኮ ፕሮቴስታንት እናውቃለን የምትሉ እኮ ሰዎች በጣም ነው የሚገርመኝ የኖረበትን ነው የተናገረው ምንድ ነው አለ አቤል አቡና ማን ማን ያውሳ የተናገረ ማን ያርዳ የቀበረ ነው ምናም ብሎ ጠቀሰልን ተረት ጭራሽ ትዝታው ሳሙኤል እኮ ዲያቆን ነበር ቅስና ተቀብሏል ካህን ነበር እንዴ እና አንዳንዴ ወይ አጥር ዘሎ ባየው ምንፍቅናውን ለማስፋፋት በተጠቀመበት ነገር እንደ መረጃ ያንን ቆጥሮ እንደው ያየውን የሰማው ነው ታቦት የሚዘጋጅበትን መንገድ እኮ አባቶቻችን እና አባ ገብረ ኪዳን እኮ በደንብ ነገሩ። አዲስ ታሪክ የለውም። አዲስ እንደ ወይኔ ብሎ የሚያንቋሽሽ ነገር የለው። ታቦት የሚቀረጽበት ነገር የታወቀ የሚለበጥበት ነገር የታወቀ እንዶ ምስጢር ተብሎ የተያዘ አይደል። እና በጣም ጎፈሉ። በቃ አዲስ ታሪክ እንደ ተመዘዘ አድርገው ሲያወሩስ፣ እና እናፍራለን እንዶ በጣም እኔ እንደው በጣም ያሳስበኝ እና መልካለን ብላችሁ ባፋችሁት የምትጠሩት ጌታ ምን ያህል ሳታውቁት ስሙን እንደምደ ስለ ስሙ ይቀናባችኋል ብዬ አስባለሁ በእውነት እና፣ በጣም ያሳዝናል። ለማንኛውም በትዝታው ጉዳይ ጠቅለል ባለ መንገድ የሚሰማኝ ነው። እግዚአብሔር እንግዲህ በጎን ያድርገ ብዬ እላለሁ። ባጭሩ ለመዝጋት እገደዳሉ። ለዛሬ ደግመ እንደጋግበን እንገናኛለን። ብዙዎቻችሁ ተጨንቃችሁ የጻፋችሁልኝ አባከህ እንደው እንደዚህ ይሁን እረ ፍቅሩ ይሻላል ብላችሁ ያላችሁ ይህ ነገር በመልካም ሁኔታ እየተፈጠረ ይገኛል ወንድማችን ፈለገና ወንድማችን እፎይ መካከል ነገሮች በፍቅር ሊቀየሩ እፎይን አትንኩብኝ እያላችሁ እንደ ባንዲራ የምትውለበለቡ ለበለው፣ ፈለገ አትናትዮስ ምናም ምናም አይሰራም። እፎይን ካልወደድክ ፈለገ አትናትዮስ ልትወደው አትችልም። ፈለገ አትናትዮስን ካላፈቀርክ እፎይን ልትወደው አትችልም። አንተ ውስጥህ ያለው በእውነት ፍጹም የመከፋፈል የመከፋፈል ይሄ ኦርቶዶክስ ተዋህዶ ቤተ ክርስቲያንን እና ልጆቿን በፍቅር ያለ መመልከት ችግር ነው። ታከመው በጊዜ ታከም እንደዚህ። የምታስብ በሙሉ አንዳንድ አንድ ቪዲዮዎችንም አይቻል በቃ እፎይን ጥረግረግ አድርጎ መስደብ። ፈለገን ለማክበር እፎይን መስደብ አይጠበቅብህም። እፎይን ለማክበር ፈለገን መስደብ አይጠበቅብህም። ሁለቱም ወንድሞቻችን በጣም በጣም የሚፈቀሩ ስለሚሆን ስለ እግዚአብሔር በእነሱ ላይ ስላለው አላማ የምናከብራቸው ናቸው። ናቸውና ይሄ ከፋፍላችሁ ርዕስ አትጎቱ። ለዩቲዩብ አጀንዳ አመቻችታችሁ አትስጡን። ኦርቶዶክስ ተዋሕዶ ቤተክርስቲያን ፍቅር ናት። ስንሰብክ የምንኖረውም ይህንኑ ነው። ከራሷ በላይ እኮ ፍቅርን ከፍ አደረገችው ኦርቶዶክስ ተዋሕዶ ቤተክርስቲያን። አምና ሀቄ ነው ያለችው። የኢየሱስ ክርስቶስን አምልኮ በራሱ ከፍቅር ታስተካክለዋለች እኮ። ስለዚህ ይህ ባለበት እንትና አትበሉ። ይሄ ፕሮፋይል አትጎትቱ፣ ስም አትጥቀሱ። በእውነት ይሄ ፈለገ አትናቲዮስዬ በጣም እኔ በጣም ወይኔ፣ ፈለገዬ፣ ወይኔ እፎዬ፣ ምናምን እኔ በጣም እና ዝብት ውስጥ ነው የምትገቡ። ትክክል አይደለም። ትክክል እ ትክክል አይደለም። ሁለት ወንድሞቻችን በፍቅር ልብ ነገሮችን አገልግሎታቸውን ያስኬዳሉ፣ የያሉበትን የአገልግሎት መስክ ያስኬዳሉ። በመካከላቸው የተለየ ነገር እንደተፈጠረ አድርጋችሁ ማታስቡ የሆነው ነገር ፍቅር ያመጣው ፍቅር ያመጣው ነውና፣ ወንድሜ እንዴት እኔ ላይ እኔ በመርሃ ግብር ላይ አልተገኘም፣ እኔ ደግሞ ያልተገኘሁት እንዲህ ነው በሚል የቅንነት ሀሳብ የመጣ ነገር ስለሆነ በመካከላቸው ያለውን መዋደድ የሚያስቀር አይደለም። ሁለቱም እሺ ብለው ሰምተውናል። ሁለቱም ነገሮችን ትተዋል። ስለዚህ በዚህ መንገድ ነገሮችን ተመልከቱ። እሺ በዚህ መንገድ እንመልከው እስኪ። ሁለቱንም እናፍቀር፣ ሁለቱንም እንውደዳ። በጣም ትልቅ ነገር እያወራሁት እኮ ነው። እኔ የምልህ ብሎ የሚያወራኝ እሱ ስለዚህኛው ፍቅር ነውና፣ በእንደዚህ አይነት መንገድ ነው ልባች ልባቸው ወንድሞቻችን መልካም ይሆነው። ስለዚህ አትጨነቁ፣ አትሸበሩ። በቃ ሰላም፣ ፍቅር ይሆናልም ሆኗልም ለማለት እወዳለሁ። እግዜር ይስጥልን። ፎይን ባይነኩት መልካም ነው። ማህተባችንን አጠንክሮልናል ይላል አዛሪያ። ማለት አዛሪያ ስምህ መልካም ነውና ክቡር ወንድማችን፣ ወይም አዛሪያ ብለህ የተሰየምከው ሰው በእርግጠኝነት የሳስብ ስለ ቅዱስ ገብርኤል አዛሪያ ከሶስቱ ህጻናት መካከል፣ ደቂቅ ህጻናት መካከል የሆነው አንዱ አዛሪያ ከሰማይ ተልቆ የላከው መልአኩን ብቻ አይደለም የወደደው የሚመስለኝ እሳቱንም ወዶታል እና ስምህ የሚናገረው ሁሉንም መውደድ ነው። እሳቱን የወደደው ስለ ክርስትና መከራ ስለተቀበለበት ነው። ቅዱስ ገብርኤልን የወደደው ደግሞ እሳቱን ስላቀዘቀዘለት ነው ብዬ አስባል። እና አሁን እየተናገርኩ መልሰህ ሌላ አይነት ጽንፈኝነት ማራመድ በጣም ነውር ነው። ጴንጤያቱ ነው አንዳንዴ እጃችሁ እየጻፈ ጆሮአችሁ ካላዳመጠው አገ የለውም እና ስለ ፍቅር ብቻ እንገዛ ለማለት እወዳለሁ። እግዚአብሔር ይመስገን ወንድሞቻችን ሰላም ሆነዋል። ስለዚህ በዛ መንገድ አገልግሎቱ በተጠናከረ መንገድ ይቀጥላል። እግዚአብሔር አምላክ ለዛም ድንደክም ያድርገን። አካውንታችንን ሪፖ ምንድን ነው ኮፒ ሊንክ ምናምን አድርጉት። የተሰራውን ቪዲዮ ደገፍ አድርጉልኝ። እግዚአብሔር ይስጥልን። በሰፊው እንገናኛለን። አሁን ራንደም የገባሁት ጴንጤዎች ሲንጫጩ ስላየው ኮሜንት ላይ ትገቡና የጎፈሉ ጴንጤዎች አሉ ወንጀልን ወንጌል አታድርጉ ብላችሁ ጻፉላቸው። ከገባቸው ባይገባቸው፣ እንኳ ለታሪክ ይቀመጥላቸው።